የወላይታ ዲቻ ስፖርት ክለብ ቦርድ ለኢትዮጵያ እግር ኳስ ፌዴሬሽን እግር ላይ ያሉ ተጫዋቾች በህገወጥ መንገድ በሲዳማ ቡና በኩል ተሰልፎ በኢትዮጵያ ዋንጫ ፍጻሜ የተነጠቀ ዋንጫ እንዲመለስ ለኢትዮጵያ እግር ኳስ ፌዴሬሽን በይፋ ክስ ማስገባቱን አስታወቀ። ተደጋጋሚ የዳኝነት በደል ደርሶብኛል ያለው ክለቡ ፌዴሬሽኑ ጉዳዩን አስመልክቶ ለተማክሰኞው ይሰጣል ተብሎ በሚጠበቀው ውሳኔ የስፖርቱን ህግ ያከበረ ውሳኔ ብቻ እንዲያስተላልፍም ጠይቀዋል። ጉዳዩን አስመልክቶ ማሩ ሞላ ትንታኔ አለው። ምንም እንኳን ሀገራችን ኢትዮጵያ በወቅታዊው የፊፋ የደረጃ ሰንጠረዥ ላይ ተቀመጠችው አንድ መቶ አርባ ሰባተኛ ላይ ቢሆንም እግር ኳሷም ቢሆን ብዙ ኋላ ቀር አሰራሮች በስፋት ቢታዩበትም የኢትዮጵያ እግር ኳስ የበላይ ጠባቂ ፊፋ ነው። በመሆኑም በኢትዮጵያ እግር ኳስ ውስጥ የሚፈጠሩ የህግ ጥሰቶች የሚዳኙትም በፍርድ ቤት ዳኛ ሳይሆን በመጀመሪያ በሀገሪቱ የእግር ኳስ ፌዴሬሽን፣ ሲቀጥል ደግሞ በፊፋ ዳኝነት ብቻ ነው። ታዲያ ሰኔ አንድ ቀን በሜዳ ውስጥና ከሜዳ ውጭ ብዙ አወዛጋቢ ነገሮች በበዙበት ሁኔታ ኢትዮጵያ ዋንጫን ለሲዳ ማ ቡና አሳልፎ ከሰጠ በኋላ የወላይታ ዲቻ ቦርድ ሰኔ ሶስት ቀን በይፋ ለፌዴሬሽኑ በህገ ወጥ መንገድ ተገቢነት የሌላቸው ስድስት ተጫዋቾች በተቃራኒ ቡድን በኩል ወደ ሜዳ ገብቶ ተሰልፈዋል በሚል እንዲሁም በሀምሳ ሰባተኛው ደቂቃ ላይ አስናቃ አምታቶ ያስቆጠራት ግልጽ ግብ ከጨዋታ ውጪ በሚል ተሰርዛብኛለች በተጨማሪም ከአንዴም ሁለት ጊዜ የፍጹም ቅጣት ምት መከልከሉን በማስረዳት ጭምር ለኢትዮጵያ እግር ኳስ ፌዴሬሽን ክስ አስገብቷል። የክለቡ ቦርድ ሰብሳቢ ዶክተር ዳንኤል ዳሌ በጊዜ ፌዴሬሽንም ሊግ ካምፓኒውም በቀረበው አቤቱታ መሰረት ምላሽ ሊሰጠን ይገባል። ለዚህ የዚህ ቦርድ ዋናው ታርጌት ህግ ይከበር ነው። የኢትዮጵያ እግር ኳስ ህግ እንደ ማንኛውም የኢትዮጵያ ህግ ሊከበር ይገባል። ወንጀለኞች በወንጀላቸው ሊጠየቁ ይገባል። የተበደሉ ሊካሱ ይገባል። ስለዚህ እንትን ነገር ቅድም ያልነው ዋንጫችን ይመለስ፣ ዋንጫችን ይመለስ። እኛ ከዚህ በኋላ መዘጋጀት መቻል አለብን። በጊዜ ዋንጫው ይመለስ። ዋንጫው ሲመለስ እኛ ካፍ ለአፍሪካ ዋንጫ መሄዳችን ለአፍሪካ ጨዋታ መሄዳችን አይቀርም። ለዛ ዝግጅት እንድናደርግ ዋንጫችን ተመልሶ በደላችን እውቅና ሊያገኝ ይገባል። በፍጻሜው ጨዋታ ወላይታ ዲቻ ተነጠቁ ካለው ዋንጫ በተጨማሪ በፕሪሚየር ሊጉ በእግር ኳሱ የበላይ አስተዳዳሪ አካል ፊፋ ታግደው ሳለ በመደበኛው ፍርድ ቤት እግዱ ላይ ሌላ እግድ እንዲጣል በማድረግ የስፖርት ሕጉን የጠመዘዙት ሲዳማ ቡና፣ መቻልና ዋሳ ከተማ ጋር በሊጉ የጦና ንቦቹ ባደረጓቸው ጨዋታዎች ያስመዘገቡት ውጤት በፎርፌ እንዲመለስ ለፕሪሚየር ሊጉ አክሲዮን ማህበር ክስ ማስገባታቸውን የገለጹት የቡድኑ ስራ አስካጅ አቶ አሰፋው ሲሶ ለቡድኑ ጥያቄ ተገቢው ምላሽ ካልተሰጠ ጉዳዩን እስከ ዓለም አቀፉ የእግር ኳስ ገላግ ፍርድ ቤት ካስ ድረስ ለመውሰድ ክለቡ መወሰኑን አመላክተዋል። ጥያቄው ተገቢ ጥያቄ እንደመሆኑ ማንም የምረዳው ነው። ጥያቄው ሳንጠይቅም ተገቢ እንደሆነ ሊጎቹ ሁሉ ይታወቃሉ። ሊጉም ራሱ ያውቃል፣ ተጠቃሚውም ያውቃል፣ ተጎጂውም ያውቃል። እኛም ሌሎችም ክለቦች የሚጠብቁት ስለሆነ እኛ ትላንትም በአግባቡ ጠይቀናል። አሁንም የምንጠይቀው በአግባቡ በህግ የምንጠይቅ መሆኑን ደጋፊዎቻችንም የቦርድ አባላትም ሌሎቹም አካላት በደንብ እንዲያውቁ ይሄ የሚቆም ነገር አይደለም። ወላይታ ዲቻ ለወላይታ ሕዝብ ከእግር ኳስ ቡድን ያለፈ ትርጉም አለው የሚሉት የቦርድ አባላቱ ፌዴሬሽኑ ወላይታ ዲቻን ብቻ ሳይሆን ለዓለም አቀፍ የእግር ኳስ ደንብ ተገዝተው የሚሰሩ የሀገራችን ጥቂት ክለቦችን የሚያበረታታ ለኢትዮጵያ እግር ኳስ ትንሣኤ የሚሆን ውሳኔ ይወስን ሲሉ ጠይቀዋል። የሕዝብ ማህበራዊ መሰረት ያለውን ክለብ በሀገሪቱ የታወቀውን ክለብ ለህዝባችን ደግሞ በኢኮኖሚውም አንድ ኢንዱስትሪ ፓርክ የሆነውን ክለብ አዳክሞ ቀጣይ የኛ የጣፈንታ ጥያቄ ውስጥ እንዲገባ ለማድረግ የሚሞከር ሙከራ ይመስለኛል። ስለዚህ ይህንን የተሰጠንን አጀንዳ ቀልብሰን ለሰጪው ወደኋላ መስጠት ያስፈልጋል የሚል እምነት አለኝ። የማክሰኛ ውሳኔ የኢትዮጵያ እግር ኳስ ትንሳኤ ነው ብለን ማመን እንችላለን። ምክንያቱም ለድቻ ብቻ አይደለም እግር ከዚህ በፊት ከነበረው አደረጃጀት ወጣ ብሎ ፌዴሬሽን ብቻ ነበረው ውድድሩን የሚያካሄድ የነበረው። ከዛ በብዙ ትግል ሼር ካምፓኒ ወይም አወዳዳሪ ተፈጥሮ ያ የመራ ባለበት ሰዓት የተከሰተውን ደንብና ሕግ መመሪያ ጥሶ የሄዱ ክለቦች ከዚህ በፊት በተለምዶ አሰራር ከሄዱበት እንዲ እንዲመለሱ ተመክሮ እምቢ ብሎ በዛ አካሄድ ይህ ሼር ካምፓኒ የወሰነውን ውሳኔ ነው ተጥሶ ለዛሬ ችግር የደረሰው ነው። ውሳኔውም እንደው ከሞላ ጎደል ምንም ጥያቄ የለም፣ ዋንጫውን ወደኛ ይመልሳሉ ብለን ነው ተስፋ የምናደርገው። ውሳኔው ቀጥተኛ ውሳኔ ነው። የሚያሻማ የህግ ክፍተት የለም። ፍትሐዊነት የሚጎል የጨዋታ ውሳኔ ነው ለዲቻ የተሰጠው ውሳኔ። መጀመሪያ ከዚህ ይሄ የመጀመሪያ አይደለም። አምናም በተመሳሳይ ዲቻ እግር ኳስ ክለብ ለዋንጫ ከደረሰ በኋላ ከኢትዮጵያ ቡና ጋር ደርሷል። ስለዚህ የአምና ስህተት እንግዲህ በአንድም በሌላም መቀበል በጸጋ ስላለብን ተቀብለን ከርመናል። እንደ እድል ሆነው ደግሞ ዘንድሮም በተመሳሳይ እግዚአብሔር ደግሞ እድል ሰጥቶን ደርሰናል። ከደረሰን ደግሞ ፊታዊ የሆነ ጨዋታ ስርዓት ተከትሎ ቢካሄድ እንዲህ አይነት ተደጋጋሚ የሆነ ውሳኔ አይሰጥም። እሱም አምናም በተመሳሳይ የዳኞች ውሳኔ ችግር ነው፣ ዘንድሮም በተመሳሳይ ወላይታ ዲቻ ከአስር ከአመት በፊት ወደ ኢትዮጵያ ፕሪምየር ሊግ ካደገበት ጊዜ አንስቶ ከሊጉ ወርዶ የማያውቅና ከእድሜ እርከን ቡድኖቹ ብቁ ተጫዋቾችን በማፍራት የሚታወቅ ክለብ ነው። ታዲያ እለተ ማክሰኞ ከሚተላለፈው ተጠባቂ ውሳኔ በኋላ በአፍሪካ መድረክ በኢትዮጵያ ቡድኖች ታሪክ የተሻለውን ርቀት በመጓዝ የግብፁን ዛማሊክ ጭምር ያንበረከከው ወላይታ ዲቻ ዳግም ይህን ታላቅ እድል ያገኝ ይሆን ወይስ የኢትዮጵያ እግር ኳስ ፌዴሬሽን ከዓለም አቀፉ ደንብ ውጪ የሆነን ውሳኔ ያስተላልፍ ይሆን የሚለውን ጉዳይ የማክሰኞ ተጠባቂ ውሳኔ ያ